ሁሌ ናፒ ሲሰምታችሁ እንታቃላችኋል። እዚህ ናፒ ማለት እሱ ነው ወንድሜ፣ ከኔ ጋር ቁመው ሁሌ የቀረጸኝ ማለት ነው። ላይፍ ስታይሌ ወደ ህይወቴ እንድገቡ ያደረጋችው ናፒ ነው። ጀግና ነው። ትልቅ ደረጃ ይደርሳል። ከዚህ በላይ ትደርሳለህ። ልትናገረው ነገር ካለ

የአፍሪካ ሚዲያ ማበታ በጣም ብዙ ዜናዎች በማቅረብ የሚታወቁ በጣም ብዙ ወጣቶች አሉ። ድሮኛ ማታ በሰዓት ዜና በሚጠበቀው፣ አሁን ግን በየሰከንዱ የወቅታዊ መረጃዎችን በመስጠት በጣም ብዙ ወጣቶች እያፈሩ ስለሆነ የሶሻል ሚዲያው በጣም ደስተኛ ነኝ። አሁን እስቲ እነማን ናቸው በጣም አሪፍ አሪፍ ዜናዎችን በየሰዓቱ በየሰከንዱ የሚያቀርቡ?

ያ በሶሻል ሚዲያ ወይም በቲክቶክ አሁን ኮንተንት ኢዝ ኪ ይዘት ንጉስ ነው፣ እና ብዙዎቻችሁ የትምህርት ይዘቶች በማቅረብ በጣም በወለት ይሆናችሁ ነው። አንድ ተራራ ላይ ያለው አንድ ተራራ ላይ ያለው ዋው አምስት ጥጮችን ተመልክተናል። ይሄን እኔ በሰበር ዜና ነው ማለት ነው። የ2025 ክሬቲቭ አዋርድ ኢንፎርሜሽን

በቅድሚያ ይህንን ሽልማት ከመሰሄጅ በመቀመሪ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁ ጊዜ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም፣ ሰማይና ምድር የፈጠረዱል እግዚአብሔር የከራቢሆን ንጉሥ የድንግል ማርያም ልጅ ሰ ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ደተናል። ከብዙዎች አንዱ ነኝ። ብቸኛ ሆኛል ለነብይ ተሸለምኩት ከብዙዎች አንዱ ነኝ። ዘበየ ስለተሸለም በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው ያስገኛቸው ማለት። ከእኔ ስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ፣ እዚህ ያላችሁ በሁላችሁ ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው የምወዳችሁ። ለመጨረሻ ባለፉት ሁለት ዓመታት እጩ ሆኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛ ይሄ የአሁኗ ባለቤቴ የሽልማት ነሷም ነው። አመሰግናለሁ።

እግዚአብሔር የመረጠው ማንም ሊያወጣው አይችልም። አግሪ አንድ ነገር መናገር ፈልጋለሁ። እህት እዚህ ያለች ወንድሞቼ እዚህ ያሉ፣ አሜን። እንኳን ደስ አለህ አዶናይ። እሺ፣ ሰላም ሓፍተይ ብጣዕሚ ፖቴኪ ዳዊተይ ብጣዕሚ ፖቴካ

ውስጤ በጣም ድብር ተሰምቶኝ የነበረ በጣም አፍሬ የነበረ አስቡት፣ ለሰባት ዓመት ሙሉ ካናዳ ቆይቼ ወደ አዲስ አበባ ስመጣ እህቴ ነች ያቆየች እና እውነት በጣም ትልቅ እፍረት ተሰምቶኝ ነበረ። ግን ያ እፍረት ይህ አዶናይ ገንብቶታል፣ ያ ስቃይ ይህ በረከት አንጥቶታል። ምንም ነገር አያወልቀኝም። ሁሉም ነገር ልምጅ ያለው ዝቅታን አይቻለሁ፣ ከፍታን ደግሞ አይቻለሁ። እናንተም ደግሞ እንደምታዩ መቶ ፐርሰንት እርግጠኛ ነኝ። እወዳችኋለሁ። ታ አባት ዋ ዛሬ

በጣውሉ መወዳት ከምንም በላይ ማመስገን የምፈልገው ድምፅ የሰጣችሁን የእግር ኳስ ቤተሰቦች፣ ከማንም ከምንም በላይ ዩናይትዳውያን ዩናይትዳውያን እወላችሁ፣ አላረዛዝበባችሁ፣ ናረጋጆች ይሄ አዋርድ ማለት ነው የእኛ የዩናይትዳውያን የአንድነታችን

የዚህ ውድድር ተፋላሚ የሚሆኑ መለኮ ብቻላከ። ይቅርታ፣ አንድ ነገር ብቻ፣ ሀገር ትንሽ ሀዘን ያላችሁ ሁላችሁም

የአንሰር ፓርቲ አጋራችን የሆነው ዋርዳዝ ላውንጅ ሽልማት እሸልማለሁ።